ከክርስትና ቤተሰብ ነው የምመዘዘው። ምንም የሚያስወሽኝ ነገር የለም። እኔ ግን አሁን ላይ ብዙ ጥያቄ ብዙ የእምነት ተቋማት ላይ ብዙ ጥያቄ፣ ግልጽ ክርስቲያን አይደለህም ማረን ክርስቲያን ማለት የኢየሱስ ክርስቶስ ተከታይ ከሆነ ሳይሆን ክርስቲያን እኔ አሁን በሚያሳምነኝ መልኩ የሚያሳምነኝ ክርስትና ነው። ክርስትና ግን ስትለኝ አንድ እንትን ያስኩ ሰው አይደለሁም፣ ኦርቶዶክስም አይደለሁም፣ ፕሮቴስታንትም አይደለሁም። ስለ ክርስትና ሊጠይቅ ባለው ጊዜ ሥላሴ ምንድን ነው? እኔ ሥላሴ አማኝነኝ እኮ አላልኩም። የስላሴ አማኝ አይደለም። እንዲህ በላ ሁሱ መንፈስ ቅዱስ አምላክ አይደለም በል የስላሴ አማኝ ስላልሆንኩ መንፈስ ቅዱስ አምላክ አይደለም ብለህ ተናገርህ። ያው አስብበት፣ በዱኒያም በአኬራም ይቅርታ አይደረግም። መንፈስ ቅዱስ መንፈስ ቅዱስ አምላክ አይደለም ብለህ ተናገርህ። በስላሴ አማኝ ስላልሆንኩ አምላክ አምላክ አምላክ ማለት መለኮ የምንለው ሙሉ እውነት ነው። መንፈስ ቅዱስ የተነጠለ አንድ እንዲህ ተናግ መንፈስ ቅዱስ የተነጠለ አምላክ አይደለም ማለትም ፐርሰን አይደለም በቃ መንፈስ ቅዱስ ልክ እንደ ወልድና አቤት ራሱን የቻለ ፐርሰን አይደለም ብለህ ተናገር። እንደዚህ ቃል በቃል እኔ አንድ ይሁን ሶስት ይሁን አላቅም አልኩህ። አረ ወላሂ ሙድ እያዘብኩ ነው። ተነጥሎ ከሆነ ያለው ምንም ሙድ መያዝ አለ ወንድሜ እ ማስረዳት ከቻልክ ማስረዳት ይችላል። መነጋገር ከቻልክ መነጋገር እንችላለን። እሺ ስለዚህ መንፈስ ቅዱስ አምላክ ነው አይደለም አንድ ስላሴ እንደሚባለው አንዱ አካል ተለይቶ ይሁን አይሆን እርግጠኛ አይደለሁም፣ አላውቅም። ይለይ አካል ይኖሩ አይኖሩ ለብቻ ይሆን አላውቅም። ዞሮ ዞሮ ሲጀመር አምላክም እኮ መንፈስ ነው፣ እንደ ፈርስ ፕሌስ አ መንፈስ ነው። አንተ ክርስቲያን ነህ? አንተ ክርስቲያን ብለህ ደፍረህ ትናገራለህ። ክርስቲያን ማለት የኢየሱስ ተከታይ ነው፣ ኢየሱስን የምከተል ሰው ነው። ስለዚህ ክርስቲያን አይደለም ያልከው ቅዱስ ነ ክርስቲያን በአንድ እንትን ውስጥ የገባው ሰው አይደለውም ነው ያልኩ። ጆባ ነኝ ኦርቶዶክስ ነኝ አላልኩም። በማቁ የምትረዳውን ቁራንንም አነባለሁ ቁራንንም አነባለሁ ባይብልም በተቻለ መጠን አነባለሁ። ስቲል እየፈለግኩ ያለው ሰው ነኝ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ኢየሱስ ክርስቶስ አምላክ ነው አምላክ ነው በውስጡ አምላክ እንዳለ አምናለሁኝ እንጂ እሱ አምላክ አይደለም። እሱ ስትል ዚጋውን? እሱ ስትል ኢየሱስ ክርስቶስ እንግዲህ እንደ ሰው ነው ተገልቷል አለ እስከምናገሩ ድረስ፣ እሱን ስትለኝ ኢየሱስን ስጋውን ነው ወይስ በውስጡ ያለውን መለኮትን ነው ነው የምትለው? እንደ ሰው ገልጧል። እንዴት አለ ሱ ሱ እዚህ ላይ በስጋ ተገልጧል የሚለው ክርስቲያናዊ አገላለጽ ነው ወይስ አይደለም? አሁን አገላለጹ ራሱ በስጋ ተገለጠ ወይም ስጋ ሆኖ ነው የትኛው ነው? ይሄ እኮ ቀድመህ የሆነ ነገር መያዝ አለብህ ይህን ለመናገር። ስለ ኢየሱስ አላውቅም የሚል ሰው ኢየሱስ ስጋ እንደተገለጠ ብሎ አይናገርም። ምክንያቱም እንዲህ ይህኛውን አገላለጽ ልትጠቀመው አትችልም ሲጀመር፣ ማለት ነው። ምክንያቱም ውስጡ ላይ የሆነ ነገር አለ። ተገልጦ ነበረ ከምን ነበረ ከዚህ በፊት ከመገለጡ በፊት ተገልጧል የሚለውን ኮንሰፕት እራሱ ኬት ያመጣኸው ሊትራሊ ሁሱ ቀጥል ኢየሱስ ክርስቶስ ስጋው ፈጣሪ ነው ፍጡር ሰለሞን ኢየሱስ ክርስቶስ በስጋው ፍጡር ነው ማን ነው ይህ ስጋውን የፈጠረው እራሱ ነው ወይንስ አብ ነው ወልድ ነው መንፈስ ቅዱስ መለኮት አንድ መለኮት መለኮት የሚባለው ምክንያቱም እኔ ይላል እኔ የስጋ ለባሽ ሁሉ አምላክ ነኝ ይላል። ሱስስማኝ አሁን ደግሞ የስላሴ አማኝ መሆኑን በግዴታ ሊቀበል ነው። አብ ወልድ መንፈስ ቅዱስ አንድ መለኮት ነው የፈጠረው መለኮት የሚባል የማይታይ የረቀቀ ሁሉንም የሚያደርግ ሁሉን ቻይ መለኮት የምንለው መለኮት ነው ስሙ ያሁዌም ይባላል በፊት በብሉ ኪዳን ያህዌ ይባላል። በአሁንስ በአዲስ ኪዳን በአሁን በአዲስ ኪዳን አብ ብሎ ነው የሚገልጸው እንደገና ደግሞ ልጅንም ልጅ እያለ ይገልጸዋል። እንግዲህ ምንም ችግር የለውም። ራሱ ጊዜ እኔ ስለ ሰሞኝ አይደላም ብሎ ጀምሮ ነበር አይደል ኢየሱስ ይላል ምን መሰለህ፣ እኔ የማረገውን ነገር እኔ በራሴ አላረገውም በእኔ ውስጥ ያለው አብ እሱ ስራውን ይሰራል እንጂ ስለሚለኝ በኢየሱስ ውስጥ መለኮት አለ ለብዬ ነው የማምነው። መለኮት አለ የኢየሱስስገማአሁ ነው ወልዱ ነው መንፈስ ቅዱስ የሚል ውስጥ አልገባም ነው መለኮትስገማ ማ ይፈጠ ማን ይባላል መለኮት

አዲስ ኪዳን ላይ ማን ይባላል? እየሱስ ጋር የፈጠረው መለኮት ነው አልኩህ። እኩ አምላክ ወይም መለኮት ደግሞ መለኮት ነው። አዲስ ኪዳን ላይ ይሄ ነው ስሙ ተብሎ አልተጠቀሰም። አብና ልጅ እያለ ነው እየጠቀሰ ያለው ራሱ እንዳብ ይላል። ከዛ ደሞ ልጅ ይሄ ነው ያለ ስሙ ማን እንደሆነ ያውቅም። ስሙ አልተጠቀሰም። አምላካችን አዲስ ኪዳን ላይ እያለ ነው አሉት ከርብን ትላለህ አከባሉ ከባድ ነው እና ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነው የምነግራችሁ አለ አይደል አይሁዶች ሲነግራችሁ ሰለሞን ማን እየሰማ ነው ማንም እያሰማ ያለው በጣም ጥሩ እዛ ጋር እኮ እኔ ብፈርድ ፍርዴ እውነተኛ ነው ማን እያሰማ ነው ማን እየሰማ ነው ማን እያሰማ ነው? ከእግዚአብሔር ሰምቼ ነው የምነግራችሁ አላቸው። ማን ነው ሰሚው? ማን ነው አሰሚ? ነገር ነው። በኢየሱስ ስጋ ውስጥ መለኮት አለ። እኔ ማረገው ከመለኮት የሚያዘውን በውስጥ ያሉ መለኮት ነው እንጂ የሚያደርገው እንደ ሰው አይደለም። ማን ነው አሰሚው? ምንድን ነው የምታወራው? ሰለ ቶ እንጂ ቅድም ብዙ ነገር አወራናል ሆኖናል። እዚህ እንትን የሆነ አቀባብተን ቀባብቶ አይታለፍም። እዚህ ና ዮሐንስ ምንት አርባ ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ ለአይሁዶች ከእግዚአብሔር ሰምቼ የምነግራቸው ነኝ ካለ፣ ሰምቼ ይላል። ሰሚ ነው የሚናገረው አካል። ከዛ አሰሚ ደግሞ እግዚአብሔር አለ። እና ማን ነው የሚያሰማው? ማን ነው የሚሰማው? ኤከሌ እና ኤከሌ በለ ነገርኩ ኮ መለኮት በኢየሱስ ስጋ ሆኖ እየተናገረ ነው ያለው ነው መድን ተናጋሪ እኮ ኢየሱስ ነው ሲጀመር። ከእግዚአብሔር ሰምቼ ቢለው ማን ነው እሺ? ከእግዚአብሔር ሰምቼ የሚለው ማን ነው? ማን ነው ከእግዚአብሔር ሰምቼ ብሎ የሚናገረው? ኢየሱስ አይደለም እየተናገረ ያለው እሺ? ኢየሱስ ተናጋሪው ኢየሱስ ከሆነ ከማን ነው የሚሰማው

አብ እ እኮ አብ ነዋ። ታዲያ እየሰራ ያለው ስለዚህ፣ አብ እየሰራ ኢየሱስ የሚባለው አካል አምላክ ነው ያለ ማን ነው? ነው እንጂ እኛ ጥያቄያችን ማን ነው? ኢየሱስን አምላክ ነው ያልክ፣ በኢየሱስ እግር ውስጥ አምላክ አለ፣ መለኮት አለን ያልቆ አይደለም። አብ ውስጡ ላይ ነው ያለው። ሱስ ኢየሱስ ውስጥ ያለው አብ ነው። አብ ነው ወይስ ኢየሱስ አብ ነው ወይስ ወልድ ነው? ቆይ አንድ ይቅርታ፣ ኢየሱስ አብ ነው ወልድ ነው? ስጋና መለኮት ነው። አብ ነው ወይስ ወልድ ነው? መጽሐፍ ቅዱስ ላይ ወልድ ይለዋል። ወልድና አብ የሚሉ ቃላቶች አሉ። እየሱስ የትኛው ነው? አብ የተባለው ነው ወይስ ወልድ የተባለው ነው? እየሱስ አብ ነው ወይስ ወልድ ነው? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ወልድና አብ የሚሉ ቃላቶችን ይጠቀማል። ወልድ የሚለው ማን ነው? ሰለሞን እያወራን እንጂ፣ ሰለሞን ምን አልከኝ? ምን አልከኝ? ወልድ ብሎ መጽሐፍ ቅዱስ የሚያስቀምጠው ማንን ነው? ወልድ የሚለው አዲስ ኪዳን ላይ ነው ወልድ ብሎ የተቀመጠው አልኩህ። የት ነው ወልድ ተብሎ የተቀመጠው? ነው ጥያቄ። ወይስ ማንን ነው ወልድ ብሎ የሚጠራው? ነው ጥያቄ። ነው ጥያቄ። ማንን ነው ወልድ ብሎ የሚጠራው መጽሐፍ ቅዱስ ወልድ ብሎ የሚጠራው ኢየሱስን ነው። በጣም ጥሩ በቃ፣ እስከዚህ ከድረስ በጣም አንተ ጭብጨባ ያስፈልገው ባይዘው የዚህ ድረስ መድረስ። እሺ ወልድ አብ ነው፣ ወልድ አብ ነው ወይ? ወልድ አብ ነው ወይ? ወልድ ምንድነው አላልኩም። ወልድ ምንድነው አላልኩም። ወልድ አብ ነው ወይ ወልድ አብ ነው ወይ? ይናገራል ለምሳሌ ኢየሱስ እዚህ ላይ አሁን የከፈተ ይላል እዚህ ላይ በውስጥ ምናምን ስ ቅድም ከፍተው ነበር እዚህ ላይ በደንብ ተወራ ይመስለኛል። አይደለም ዮሐንስ አምስት ዮሐንስ ወይ ሰለሞን ሰለሞን በግድ ሃይማኖትን ጥርጥር ያው ጣወጣ ኩ በቃ ደረስ ወጣኩ አሁን ኢየሱስ ወልድ እንደሆነ ተስማምተናል አሁን ደግሞ ኢየሱስ አብ ነው ወይስ አደለም ወደሚለው እንሄድና ብዙ ነገሮችን እንትን እንላለን አምስት ሀያ ስድስት እዚህ ጋር ያው አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና ይላል ማን የሰጠው ማን የተቀበለው ህይወት ማን የሰጠው ህይወት የተቀበለውስ ማን ነው እዚህ ላይ ህይወት ሰጪው ማን ነው? ተቀባዩ ማን ነው? ህይወት የተቀበለው ወልድ ይላል። ህይወት የተቀበለው ወልድ አብ ነው? አብ ለህይወት እንዳለው እንዲሁም ህይወት የተቀበለው ወልድ አብ ነው ወይ? ህይወት የተቀበለው ወልድ አብ ነው አው አብ ነው ወይ አብ አይደለም? መልሱ የሚሆነው ማለት ነው። እኔ አብ ነው አላልኩም። እሽ ምንድን ነው ወልድ ወልድ አብ ነው ወይ? አዎ አብ ነው ወይም አይደለም በላይ የተረዳሁትን ነው የምልህ አይተኸኝም የተጻፈውን እየጠየኩ እኮ ነው አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጠው ይላል እዚህ ጋር ህይወት ሰጪ አለ ህይወት ተቀባይ አለ ወልድ የሚባል ወልድ ደግሞ ኢየሱስ ነው ብለህ ነግረኛል እዚህ ጋር ወልድ ወልድ የተባለው አብ ነው ወይ ህይወት ሰጪው እና ተቀባዩ አንድ ናቸው ወይ ህይወት የተቀበለ ወልድ ህይወት ሰጪው አብ ነው ወይ ጥያቄ አልገባኝም። ምንድን ነው ወልድ አብ ነው ወይ? እዚህ ጋ ህይወት የተቀበለው ወልድ አብ ነው። ወልድ ስትል ማን ነው ወልድ? ወልድ ማለት ኢየሱስ ክርስቶስ ስጋውና መለኮት ነው ወይስ ሥጋውን ብቻ ነው እያልኩኝ ማለት ነው። እዚህ ጋ እዚህ ጥቅስ ላይ የጠየቅኩት ነው። አሁን ወደ ጨረስን እኮ ኢየሱስ ማለት ወልድ እንደሆነ ተስፋ አልኩ አይደል? መጽሐፍ ቅዱስ ላይ ወልድ ሲል ማን ነው ስለ ኢየሱስ ነው አልከኝ። ወደኋላ እንመለስም እሺ። በጣም ርቀህ መጥተሃል። እዛ ላይ እዛ ላይ ነበር ተሸውደሃል። መቅረት ከፈለግ ድሮ መቅረት ነበር። በአንድ ኦልሬዲ ኢየሱስ ወልድ ነው ብለህ መጥተሃል። እዚህ ጋር ደርሰን በቃ መተሀል። አሁን ነው ኖ ቶርኒንግ ባክ ኖ ቶርኒንግ ባክ ዊ አር ሙቪንግ ፎርወርድ፣ አሁን እየሄድን ነው ወደፊት ማለት ነው። ስለዚህ አሁን እዚህ ላይ ወልድ የሚለው ኢየሱስ ነው ካልከኝ፣ አብ በራሱ ሕይወት እንዳለ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል አለ። ወልድ የተባለው ኢየሱስ ከሆነ ኢየሱስ አብ ነው አይልም፣ ግን ነው ወይስ አይደለም? እዚህ ጋር ኢየሱስ አብ ነው ወይስ አይደለም?

እና ከዚህ በፊት አግብቶ ነበር። እና ዋድ ታስገባዋለች፣ ቃል ቃል ታስገባዋለች። እኔ ላይ ምንም ነገር እንዳታደርግ ብላ ማለት ነው። አብረው እያሉ ከዛ ስታስገባው ቃል ይገባላታል በፈጣሪ ስም ማለት ነው። እና በሆነ ሰዓት ላይ እሷ ባመጣችው ስህተት ትዳራቸው ይናጋና ርቃብ ትሄዳለች ከዛ እሱ በዚህ መሀል አንድ አመት ከስምንት ወር ይጠብቃት እና ሌላ ሚስት አገባ እና ሊካውን አላወረደም። ይሄ ነገር እንዴት ነው የሚታየው? አብራራ ሚስት ማወቅ ስለፈለግኩ ነው። አመሰግናለሁ። እሷን አልፈታትም አይደለ ሚስቱ ነች። እሱ ምንም አላደርጋም እና አንድ ልጅ ወልደዋሉ እና እሱ ነው እሷ ናት አልፈታትም እና እቺ ሁለተኛ ሚስቱ ደግሞ እሷን መፍታት አለብህ ትለዋለች እና እኔ ዋእድ አለብኝ፣ በፈጣሪ ስም ቃል የገባውላት እንዴት ብዬ ነው የምፈታት? ሚል ቃል ያቀረበላት ማለት ነው። ለዚችኛ ለሁለተኛዋ ማለት ነው። የመጀመሪያው እንዲፈታት ትፈልጋለች። አቤት የመጀመሪያዋ እቺ እሷ ግን ደግሞ ከተራርቀው ሌላ አትፈልግም ማስገባት አትፈልግም። ለጥያቄው ከማን ነው ከሱ ነው ወይስ ከሱ? እሷ እንዲፈታት ብትፈልግ ሀቅላት ሰውየ ሚስቱ ቃል አስተዳድሯት በመካከላቸው የሚያግባባ ነገር ካለ ከሱ ነው እ ጥያቄ እንዴት መሰለህ? እኔ እኔ በፈጣሪ ስም ቃል ስለገባውላት ኒካዋን አላወርድም፣ ግን ሌላ ህይወት መመስረት እችላለሁ ብሎ ነው ያመነው። እንዲህ ነገር ምን ያህል እንትና አለው ማለት ነው። ገባ ኢስላማዊ ፈቅድ እንደት አላ ከቁርአን ላይ ከኢንሳፍ ቢማሩፍ ና ተስሪፍ ቢሕሳን ይላል። ሴቶችን ካገባችኋቸው ወይ በጥሩ አያያዝ ያዟቸው። በጥሩ መያዝ ከንቻላቸው ደግሞ በሰላም እችኛው ግን የሁለተኛው ያገባት በኒካ ያገባት ኒካ ሚካሃልቸው ልጅ ወልደዋለሁ። አንድ ልጅ ማለት ነው ሴት ልጅ ነው የወለዱት። ኒካ አላት እና እርቃ ሄዳለች አንድ ዓመት ከስምንት ወር። ኮሳን ማስተዳደር ከቻለ ማስተዳደር አለበት። እንደሚስት አድርጎ ሀቋን እያሟላ ማኖር አለበት። ያን ካልቻለ የእርሷን ሕይወት ሊያስተጓጉል አይገባም፣ ማኖር አለበት። አዎ ይሄን በእናንተ በእናንተ እንደዚህ ይላል። ግን ደግሞ እሷ ርቃ ሄዳለች እና እንዴት ነው ይሄ ኒካ ወረደ ነው የሚባለው ወይስ ሚስት ናት የምትባለው? እንዴት ነው ሚስ ሚስቱ ናት። ፈትቻታለሁ የሚል ቃል እስካልተናገረ ድረስ ስለመብታቸው ስለ ሀጋቸው ስለ ነው እሷ የማሟላት ግዴታ። ፈትቻታለሁ እስካለ ድረስ ኒካው እንዳለ ነው፣ አይወርድም። ግዴታ አለበት እሷን የማስተዳደር አጓን የማሟላት እና ሚስቱ ናት ማለት ነው። ሚስቱ ነች። አልፈልግም ብላ ርቃ ከሄደች ብዙ ኮርስ በሆነ መለያየት ከፈለገች በሰላም ኒካን አውረድልኝ ነው። ኒካሕ እያለ ግን አልፈልግም ብሎ መሄድ ያለ ኒካሕ ርቆ መኖር እሱ ተገቢ አይደለም። በሚስትም ሚስትም ከባሏ ያለ አንዱ ፍላጎት አንዱ ሌላውን ርቆ መኖር ራሱ ተገቢ አይደለም አይደለ ምን ኒካሕ ርቆ መኖር ስለዚህ እችኛዋ ሁለተኛ ሚስት ናት ማለት ነው። ሁለተኛ ሚስት ናት። አንቺ እንዳልሽ እሺ። መላኩ ሰላም ነው? ሚስቱ እየኖረች ነው ማለት ነው? አለ አለ። አልሐምዱሊላህ ኮሜንት ላይ እየሳካ እየሆኝ መሰለኝ። እዚህ እያወራህ አይደለ ቅድም የምታወሩት ነገር ላይ ሀሳብ ነበረኝ። እሺ ሀሳብ ምንድን ነው? በቅድሙ ላይ ስለስላሴ አስረዳነ። አሁን እናንተ ኢየሱስ ክርስቶስ አምላክ አይደለም በሚለው ላይ እየተከራከራችሁ ነበር። ያው ራሱ አምላክ እንዳለው ስለተናገረ መጽሐፍ ቅዱስ አምላክ እንዳለው አሁን መጀመሪያ ምንድነው መሰለ ማወቅ ያለባችሁ ነገር መጀመሪያ ማወቅ ያለበት ኢየሱስ የተናገረውን ነው። ኢየሱስ አምላክ እንዳለው ተናግሯል። ይህን ታውቃለህ አንተ ኢየሱስ ክርስቶስ ፍጹም ሰው በመሆኑ አምላክ አለው መሆን ደግሞ በዛ የሚል የለም። አንተና እሱም ከፋፍነ የምታምና እንጂ ኢየሱስ እኔ ሰው ስለሆንኩ ነው አምላክ ያለኝ ያለበት አንድ ቦታ ላይ የለም። አምላክ አለኝ ብሎ ግን ተናግሯል ቃል ኢየሱስ ክርስቶስን ፍጹም ሰው ነው በማለት ዲፋይን አላደረክም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብትል ግን ትርጉም አለው ማለት ነው። ግን ኦኬ፣ አሁን ለምሳሌ አንድ አምላክ ምንድን ነው እንትን አንድ አምላክ አንድ አካል አምላክ ነው ለመባል ምንድን ነው ያሳየው ባህርይ አለ የሚለው ነገር መነሳት አለበት። ኢየሱስ ክርስቶስ አምላክ በመሆኑ አብ አባት አባቱ አምላክ ሆነ። ኢየሱስ ክርስቶስ ሰው በመሆኑ ማለት ነው። እሺ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው አስተምራል። ሳል አስተማረም እስካሁኑ አንደሳል ኢየሱስ ክርስቶስ አምላክ በመሆኑ እንዲሁም ደግሞ አምልኩኝ ብሎ ጠይቋል። አምልኮንም ጠይቋል። ኢየሱስ ክርስቶስ በመጽሐፍ ቅዱስ አምልኩኝ አለ። የት ነው ኢየሱስ ክርስቶስ? ኦኬ፣ አሁን ጥሩ እየሄድክ ነው። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ

ኢየሱስ ማለት እንትን ቁርአን ላይም እንዲሁም ደግሞ በመጽሐፍ ቅዱስ አዲስ ኪዳንም በብሉይ ኪዳንም ላይ ማለት ነው እግዚአብሔር ክብሩን ለማንም እንደማይሰጥ ይናገር አይደለ? እናንተ ደግሞ ኢየሱስ ክርስቶስ ከአንተ ጋር በነበረኝ ክብሬ አክብረኝ በማለት ተናግሯል። ኢየሱስ ክርስቶስ ከእግዚአብሔር ጋር እኩል የሆነ ክብር እንዳለው ማለት ነው እንዲሁም ደግሞ ሰዎቹ አብን እንደሚያከብሩት ወልድን ደግሞ እንዲያከብሩት ዘንድ ተናግረዋል። ያ ማለት ለአብ የሚገባው አምልኮም ለኢየሱስ ክርስቶስ እንዲገባ አምልኮንም ጠይቀዋል ጠይቋል ማለት ነው ኢየሱስ ክርስቶስ

ነገረ መላኩ መላኩ መጀመሪያ የጠቀሳችሁት ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር አምስት ላይ ነው። ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር አምስት ላይ እንደዛ አይልም። አምልኩኝ የሚል ነገር የለውም። ምናልባት እሱ ግራ ከገባ ደግሞ ልናስረዳ እንችላለን። የሌላኛው የጠቀስከው ደግሞ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ሁለት እና ሀያ ሶስት ላይ ነው። ሁለተኛ ሰዓት ላይ ያወራችሁት ስለ ክብር ምናምን ያወራችሁት ዮሐንስ ወንጌል አምስት ሀያ ሁለት ላይ ነው። ስለ መጀመሪያ ያወራችሁት ስለ ክብር ደግሞ ዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር አምስት ላይ ነው። ሁለቱም ግን አምልኩኝ የሚል ነገር የለም። መጀመሪያ ኢየሱስ አምልኩኝ ብሎ ተናግሯል ብለህ ስለተናገርክ መጀመሪያ ይሄኛው በጣም ከበድ ያለ ንግግር ስለሆነ ልናገኘው እንፈልጋለን። ይሄኛው አይ የለም የራሴ የጭንቅላት ሀሳብ ነው ካልከኝ ካልከን፣ ደግሞ ወደ አንተ ጥቅስ እንመጣለን። የጭንቅላት ሀሳብ ካልሆነ ግን መጀመሪያ አምልኩኝ ብሎ እንደዚህ አይነት ደፋር ንግግር ግን መናገር የለብህም። ጥቅሱን እንፈልገዋለን። የነሱ አምልኩኝ ያለበት ችግር የለውም አለው። በመጽሐፍ ቅዱስ ውስጥ አለ እኔም ይፈልጋል አሳየን። መጀመሪያ በመጽሐፍ ቅዱስ ውስጥ አብን ሰዎች ሁሉ አብን እንደሚያከብሩት ወንድን እንዲያከብሩት የሚለው ጥቅስ የዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ሁለት ና ሀያ ሶስት ላይ ነውን መጣ